የእለተ ሰንበት ሰኔ 15 2017። ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትናም ሰበር ዜናዎች ይዤ ቀርብ ያለው በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። ዛሬ በተሰማ ሰበር ዜና የአገዛዙ ከፍተኛ አመራሮች ጀኔራል ሹማ ግደታና ጀኔራል ይልማ መርዳሳ እርስ በራስ የተኩስ ልውውጥ ማድረጋቸውን የኦሮሞ ታዋቂ አክቲቪስት ጀቤሳም በኦሮምኛ ባወጣው መረጃም አስታውቋል። የተክስ ልውውጡ ልክ እንደ ዝናብ ነበር ሲል አክቲቪስቱ እየተናገረ ሲሆን አብይ አህመድ በአስቸኳይ ጀነራሎቹንም ስብሰባ መጥራቱም ተነግሯል። ኢታማዦር ሹም ብርሃኑ ጁላ ወደ ቦታው ይህንን ተኩስ የሚያረጋጋ ገለልተኛ ኃይል መላካቸው ነው። በዚህ አክቲቪስት የተነገረው ዝርዝር ዘገባ ይዘንበታል። ይህ በእንዲህ እንዳለን በአማራ ክልል የሚደረገው ከባድ ውጊያም ተጠናክሮ ቀጥሏል። የፋኖ ኃይሎች በአራቱም አማራ ክልል ግዛቶች መብረቃዊ ጥቃት ማጥፋት ማድረጋቸውን አጠናክረው ቀጥለዋል። በሸዋ በርካታ አካባቢዎች ውጊያ ሲደረግ የፋኑ ኃይሎች የአገዛዙን የኮማንዶ ጦር የሬሳ ክምር እንዳደረጉት ተሰማ። ሌሊቱን በተደረገ ከባድ ውጊያ የፋኖ ኃይሎች የአገዛዙን ጦር ክፉኛ ምታደርሰውበታል። የሸዋ ፋኖ በጊሸራቤል በአንጾኪያ ገምዛ ወረዳ እንዲሁም በኦሮሚያ ብሔረሰብ በዳዋ ጨፌ ወረዳ ከወረዳው የከተማ መስተዳደሮች ውጭ ያለውን ሁሉንም ቀበሌዎች በቁጥጥራቸው ስር ማድረግ ማድረጋቸውም ተረጋግጧል። ከፍተኛ ትንቅንቅ የተደረገበት ውጊያ ነው። ዝርዝር ዘገባ ይዘንበታል። በሌላ በኩል በጎጃምም ከባድ ውጊያ ተደርጓል። የፋኖ ኃይሎች ከውስጥ አርበኞች በተሰጣቸው ሲግናል መሰረት የአገዛዙ ካምፕ ጥሰው በመግባት ጥቃት ሰንዝረዋል። በርካቶችም ሙትና ቁስለኛ ተደርገዋል። ዝርዝር ዘገባ ይዘንበታል። በወሎም የአገዛዙ ጦር በአምስት ቀን ውስጥ ብቻ ለሶስተኛ ጊዜ በራያ ቆቦ የደፈጣ ምት ደርሶበታል። ወታደሮቹ ሙትና ቁስለኛ በታል። ዝርዝር ይዘንበታል። በሌላ በኩል አዲስ አበባ ላይ አሳዛኝ መረጃ ተሰምቷል። የስድስት ሰዎች ህይወት የተቀጠፈበት ሁነት ተፈጥሯል። ዝርዝር ይዘንበታል። ከታየደ እንደአና አብይ አህመድ ፍጥጫ ጋር በተያዘም ጥንክር አዘጋጅተናል። ወደ እናንተና አቀርባለን። ሰላም ጤና አድማጭ ተመልካቾች እንደምን አረፈዳችሁ። ከላይ ባርስተ ዜና ያደምጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን ደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ህዝብ፣ ልጆች ድል፣ ጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩም ቀዳሚ ወዳደረግኩት ዘገባ አልፋለሁ። በድምሩ ስድስት ሰዎች ሕይወት አለፈ። በአያት ሪል ስቴት በግንባታ ስራ ላይ የነበሩ ሁለት ሠራተኞች ከአራተኛ ፎቅ ወድቀው ህይወታቸው አለፈ። በተመሳሳይ በትላንትና ዕለት ሁለት እንዲሆን ከትላንት በስቲያ ሁለት ሠራተኞች ከሕንፃው ላይ ወድቀው ህይወታቸው ማለፉ ተነግሯል። በዛሬው ዕለት ከረፋ ዷራ ሰዓት አካባቢ ሲኤምሲ ሚካኤል አካባቢ እየተገነባ በሚገኘው አያት ሪል ስቴት ላይ በግንባታ ስራ ላይ የነበሩ ሁለት ሰራተኞች ከአራተኛ ፎቅ ወድቀው ህይወታቸው ማለፉን አሃዱ ራዲዮ ከቦታው ተገኝቶ ማረጋገጥ ችሏል። አደጋው የደረሰው በልሰና ስራ ላይ ተሰማርተው በነበሩ ሰራተኞች ላይ ሲሆን ሁለት ሰራተኞች ከህንፃው ላይ አራተኛ ፎቅ ላይ ሆነው የልሰና ስራ በማከናወን ላይ ሳሉ ነው። ይህ የቆሙበት ሊፍት ካቦ በመበጠሱ አደጋው ደርሷል። በወቅቱም ከህንጻው ስር በመጓዝ ላይ የነበረ አንድ ሰራተኛ ዊንች ወድቆበት ወዲያውኑ ሕይወቱ ያለፈ ሲሆን ከወደቁት ሁለት ሰራተኞች ጉዳዮች ውስጥ አንድ ሰራተኛን በተመሳሳይ ወዲያውኑም ህይወቱ እንዳለፈ ነው የተረጋገጠው። በትላንትና ሁለትም አራት የቀን ስራ ሰራተኞች በተመሳሳይ ሁኔታ ከሪልስቴቱ ህንፃ ላይ ወድቀው ሁለት ሰራተኞች ህይወታቸው ያለፈ ሲሆን በሁለቱ ሰራተኞች ላይ ደግሞ ከባድ ጉዳት መድረሱን አህዱ ያነጋግራቸው የሪል ስቴት የግንባታ ሰራተኞች ገልጸዋል። እንዲሁም ከትላንት በስቲያ ሐሙስ ሰኔ 12 ቀን 2017 ዓ.ም አምስት የግንባታ ሰራተኞች ከህንፃው ላይ መውደቃቸው የተገለጸ ሲሆን ሲሆን የሁለቱ ሰራተኞች ህይወት ሲያልፍ በሶስቱ ሰራተኞች ላይ ከባድ ጉዳት ደርሷልም ተብሏል። ሰራተኞቹ በሳምንት አንድ ወይንም ሁለት ሰራተኛ አደጋ እንደሚደርስባቸውም ተናግረዋል። መንግስት ግን ቁጥጥርና ክትትል ማድረጉን ትቶታል። አሁን በቀጥታ ወደ ጦር ግንባር መረጃዎች አልፋለሁ። በራያ ቆቦ ልዩ ስሙ ተሮበር በተባለ አካባቢ በተፈጸመ ደፈጣ ጥቃት ከ15 በላይ የአገዛዙ ወታደሮች ሙትና ቁስለኛ ሲሆኑ በርካታዎች የፋኖ ኃይልን ተቀላቀሉ። በአፋ ምስራቅ አማራ ኮር ሁለት ዞ በላምባ ክፍለ ጦሮች ሶስተኛ ራያ ሻለቃ ቃኝ ባለፉት አምስት ቀናት ለሶስተኛ ጊዜ በዛሬው ዕለትም ራያ ቆቦ ዞበል ተሮበር ላይ ደፈጣ መያዝ ከ15 በላይ አገዛ የተዛዞን ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። ራያ ቆቦ ዞበል የመሸገው የብልጽግና ኃይል ባለፉት ወራቶች በርካታ ሰብአዊና ምቁሳዊ ኪሳራም የደረሰበት ሲሆን አሁንም ተጠናክሮ ቀጥሎም በዘበል አምባ ክፍለ ጦር ራያ ሻለቃ መቃኝ በአምስት ቀን ውስጥ ለሶስተኛ ጊዜ በትላንትናውና በዛሬው ዕለት በደፈጣ በርካታ ኃይሉ በመመታቱም እንዲሰላችና እንዲማረር ብሎም እንዲኮበልልና እንዲጠፋም በማድረግ የብልጽግና ኃይል እንዲፈራርስ አድርገን ይገኛል ሲሉ የፋኖ ኃይሎች ገለጹ። ይህ በእንዲህ እንዳለም አቸፈር ወንድጌ ላይም ታሪክ ተሰርቷል። አፋባሀ ጎጃ ማጎ ምድር ክፍለ ጦር የቢት ወድዳ እያለው መኮንን ብርጌድ የብልጽግናን ኃይል ረፍርፎ አድረዋል። በዛሬው ዕለት የአፋብሃ ጎጃ ማጎ ምድር ክፍለ ጦር የቢት ወድዳ እያለው መኮንን ብርጌድ ሊበን ከተማ ዘልቆ በመግባት ወጣቶች መዝናኛ ዋና የመከላከያ መኮድ ላይ ዋርድያውን መጥቶ በመግባት የብልጽግናን ኃይል ድባቅ መተውታል። በዚህ ድንቅ ኦፕሬሽን ሰ ሰባት የመከላከያ አባላት እስከ ወዲያኛው ሲሸኙም ስድስቱ ከባድ ቁስለኛ ሲሆኖም አንድ የመከላከያ ፓትሮል ሙሉ ለሙሉ መጋየቷም ተነግሯል። በዚህ የተበሳጨው የብልጽግና ኃይል ዋርድያው ላይ የነበሩ አራት የገዢ አገልጋዮችን በአደባባይ ረሽኗቸዋል። በተለምዶ ይስማላ በሚባል አካባቢ መውጫው አካባቢ ቆመው የሚጫወቱ ሁለት ህጻናትን በመኪና ገዝተው ህጻናቶቹን ሊበን የመጀመሪያው ሆስፒታልም አስገብተዋቸዋል የፋኖ ኃይሎች በሰጡት መግለጫ ምካ ውስጥ የብልጽግና እና የጦር አመራሮችን ሶስት ብልት ለይታችሁ ነግራችሁን ይህንን ድንቅ ኦፕሬሽን እንድንሰራ ላደረጋችሁ ምስጋናችን ላቅ ያለ ነው። ሲሎም ለውስጥ አርበኞች ምስጋና አቅርበዋል። ይህ በእንዲህ እንዳለም በሁሉም የአማራ ግዛቶች ውጊያዎችና ስቡ ማስከዳት እንደቀጠለ ይገኛል። ትላንት ማታ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ሰባት ለሰባት ክፍለ ጦር ድል ተቀዳጅተዋል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የሰባት ለሰባት ክፍለ ጦር ቃኞች ባደረጉት የደፈጫ ውጊያ ካርካሜና ሆራ ወራ አካባቢ የብልጽግና ነሰራዊት ከቀኑ 12 ሰዓት እስከ ምሽቱ 1 ሰዓት በቆየ አውደ ውጊያ ከባድ ኪሳራም አድርሰውበታል። በአውደ ውጊያው በርከት ያለ ጥርጥር ክላሽ እና ስናይፐርን ጨምሮ በርካታ መሳሪያዎች በፋኖ ተማርከዋል። በሌላ በኩል በዛሬው ዕለትም ከንጋቱ 12 ሰዓት ጀምሮ በአረብኛ ከበደ ሀብቴ ደመላሽ ሻለቃም ባደረገችው መብረቃ ጥቃት ፈርዶ ሀባ መቀብሌ መሽጉ የነበረውን የሚሊሻን ኃይል ሲያሯሩጡ አርፍደዋል። መቶ የክላሽ ጥይት አራት መቶ የብሬን ጥይትና ሰላሳ ወታደራዊ ጥርንፍ ሰባት የእጅ ስልክ መማረክም ችለናል ሲሉ የፋኖ ኃይሎች አስታውቀዋል። ይህ ብልጽግናው ኃይል የደረሰበትን ዱላ መቋቋም ሲያቅተው ሬሳውን እንኳን ሳያነሳ ወደ አጣዬ ከተማም ፈርጥጧል። እንዲሁም በኩል መስክ አንገት ቀጠና በተደረገ የደፍጣ ጥቃት አንዲት የብልጽግና ቀንደኛ ባለስልጣንን ጨምሮ ከአራት በላይ የአገዛዙ ሚሊሻ አባላት መደምሰሳቸውን በትላንትናው ዕለት መዘገባቸው ም ይታወሳል። ይህ አማራ ፋኖ ብሔራዊ ኃይል ወሎ ቤት አማራም ላስታሳምነው ኮር ተከዘ ክፍለ ጦር ሁለተኛ ሻለቃ ቃኞች ባደረጉት የደፈጣ ጥቃት በአገዛዙ የሚሊሻ አባላትና የራስ አንጎት ወረዳ የብልጽግና ባለስልጣናት ላይ ነው ከባድ ሰብአዊና ቁሳዊ ኪሰራ ያደረሱባቸው። ይህ በእንዲህ እንዳለ ም የፋኖ ኃይሎች የመሐመድ ቢሆነኝ ኮር የእስቴ ጎማ ተራራ ክፍለ ጦር በአንጾኪያ ገምዛ በአገዛዙ ቅጥረኛ ሰራዊት ላይም ከፍተኛ ድልን ተጎናጽፈዋል። በትላንትና ሁለት የብልጽግና ኃይል መነሻውን ከአንጾኪያ ገምዛ ወረዳ ከሞኮይ ከባቦር ስቴሽን በሁለት አቅጣጫ መቅደሳ ቀበሌ በመቅደሳ ማርያም የምትባል ቦታ ላይ እንዲሁም በአጥቆ ቀበሌ ወይን የምትባል ቦታ በሁለቱም አቅጣጫ እንቅስቃሴ ያደረገ ሲሆን መረጃው ቀድሞ የደረሳቸው ክፍለ ጦሩ ቃኞች ቀድሞውኑ በመግባት ከንጋት 11 ሰዓት ጀምሮም እስከ ምሽቱ 1 ሰዓት በነበረው ውጊያም የስቴጎማ ተራራ ክፍለ ጦር በብልጽግና ኃይል ላይ ከፍተኛም አካላዊናም ቁሳዊ ኪሳራም አድርሰውበታል። በመቅደሳ ቀበሌ በኩል የተንቀሳቀሰውን የብልጽግናን ኃይል ከክፍለ ጦሩ ቃኞች ጋር በመናበብ ከአይበገሬ ሻለቃው አራተኛ ሻለቃና በአጥቆ ቀበሌ ወይን የምትባል ቦታ ላይ በአያሌው መከቶ ሻለቃም ሶስተኛ ሻለቃ በእነዚህ ሻለቆች ክፍለ ጦር ቃኞች ጋር በጥምረት በመሆን ሁለቱም ማቅጣጫ የመጣውን የአገዛዙን ጦር ሙትና ቁስለኛ ሆኖ እንዲመለስም አድርገውታል። በተለይም በመቅደሳ በኩል የመጣው የአገዛዙ ሰራዊት ጨለማውን ተገን በማድረግ ቀኑን ሙሉ እንደ ቅጠል የረገፈበት ሬሳ በራሱ መኪና ጭኖ ወደ መጣበት ጉድጓድም ተመልሷል። አስቴጎማ ተራራ ክፍለ ጦር በሶስቱም ወረዳዎች በግሸራቤል፣ በአንጾኪያ ገምዛ ወረዳ እንዲሁም በኦሮሞ ብሔረሰብ በዳዋ ጨፊ ወረዳ ከወረዳው የከተማ መስተዳደር ውጭ ያለውን ሁሉንም ቀበሌዎች በቁጥጥር ስራቸው አድርገው ለህዝባችን የልማት ስራዎችን ከህዝቡ ጋር በጋራ በመስራት እንዲሁም የመልካም አስተዳደር ችግሮችን ህዝባችን እንዳይገጥመው ክላስተር በመዘርጋት የወጡለትን ዓላማ ከግብ ለማድረስ ከበላይ አመራሮች የሚሰጣቸውን ወታደራዊ ግዳጅ በጥሩ ቆመናን በመፈጸም እንደ ንስር በከፍታ ላይ በመብረር በቀጠናው በአገዛዙ ሰራዊት ላይ የውጌ የበላይነት ወስደዋል ሲሉም የፋኖ ኃይሎች ገልጸዋል። በአጠቃላይ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆን ኮር በያዛቸው ቀጠናዎች በየ ቀጠናው ድልን እየተቀናጀ ይገኛል። ሲሎም በዛሬው ዕለትም የመሐመድ ቢሆነኝ ኮር አንድ አካል የሆነችው ጣይቱ ክፍለ ጦር በመራሃቢት አውራጃ በሶስት አቅጣጭ የመጣውን የአገዛዙን ምልምል ሰራዊት ገና በጠዋቱ ውሃ ውሃ ያሰኘችው ትገኛለች። እንዲሁም ሸዋ ጠቅላይ ላይ ግዛት እዝ ልዩ ተወርዋሪ ንስር ሻለቃ በኤፍራታና ግድም ወረዳ በረሃ በረሃ ስላሴና በርቂት አላላ የልዩ ዞን ሸኔን ተገና አድርጎ ከመጣ የብልጽግና ኃይል ጋር ገጥማ እየለበለበችውም ትገኛለች ትችላለች ሲሎም የፋኖ ኃይሎች አስታውቀዋል። ይህ በእንዲህ እንዳለ ሁለት ጊዜ በተከፈተ ጥቃት ንጹሐን አማራዎች ተገደሉ። በኦሮሚያ ክልል ምስራቅ ወለጋ ዞን በሱብ ሶሬና ጉቶ ጊዴ ወረዳዎች የሸኒ ታጣቂዎች ፈጸሙት በተባለ ጥቃት ቢያንስ 18 ሰዎች ተገድለዋል ሲል ነዋሪዎችንና የሟች ቤተሰቦችም ለቲክቫም ኢትዮጵያ ተናግረዋል። አንድ ስማቸው እንዳይጠቀስ የፈለጉ ነዋሪ በሰጡት ቃል በትናንትና ሁለትና ባለፈው ሳምንት በሸኒ ታጣቂዎች 18 ሰዎች ተገድለዋል። ሟቾቹ የአማራ ተወላጆች ናቸው ሲሉም ተናግረዋል። ጊዮርጊስ የሚባል አንድ ቤተ ክርስቲያን ተቃጥሏል። በብሔራቸው ሰዎች ሞተዋል፣ ያሉት እኚህ አካል እርሻ ትተናል፣ ርጭትም ትተናል፣ መኖር አልቻልንም ሲሉም አማረዋል። ሌላኛው ነዋሪም የሟች ቁጥር 18 መሆኑን ተናግረው በሰሞኑ ተጎጂም አንዱ ነኝ፣ ያጣሁትም ወንድሜን ነው፣ ብዙ ሰዎች በጥይት ተመተው ቆስለዋልም ሲሉም ተናግረዋል። ነዋሪዎቹ ከሟቾች ባሻገር ከብቶች ተወሰዱባቸው ። ታጣቂዎች ግን በአካባቢው እንዳሉ አሁንም ስጋት እንዳለባቸው ገልጸዋል። ለማን አቤት እንበል? እንዴትስ ሆነን ነው የምንኖረው? ሲሉም ጠይቀዋል። አሁን በቀጥታ ወደ ጀኔራል ሹማ አብዴታ ና ኢልማም እርዳያሳ ጉዳይ አልፋ አለው። እንግዲህ በቀጥታ እንደ ዜና ሳይሆን ማነብላችሁ ይህንን ጀቤሳ የተባለው የኦሮሞ አክቲቪስት ያቀረበውን ጽሁፍ ወደ አማርኛ ተርጉሜ ነው እንግዲህ ጉዳዩን ማብራራላችሁ ማለት ነው። እንግዲህ ጽሁፉ ምን ብሎ ነው የሚጀምረው? ትላንት አብይ አህመድ አሊም ከሰዓት በኋላ ጀኔራሎቹን ሰብስቧቸው እንደነበረ በመግለጽና የዚህ የጀኔራሎቹ ስብሰባ ሚስጥራዊ ስብሰባ ማለት ነው ጉዳዩ እንደደረሰው አድርጎ ነው ይህ ጀቤሳ ለ የኦሮሞ አክቲቪስት በተለይ በቄሮ ትግል ወቅት በጣም ታዋቂ የነበረ ጀቤሳ የተባለው ይህ አክቲቪስት የሚናገረው ማለት ነው እንግዲህ አብይ አህመድ ጀነራሎቹን ትላንት ከሰዓት ሰብስቧቸው ነበረ በአስቸኳይ ሁኔታ ታዲያ የዚህ ስብሰባ ምክንያት ይህ ጀቤሳ የተባለው አክቲቪስት እንደሚናገረው ጀነራል ሹማ አብደታና ይልማ ምርዳሳ እርስ በራሳቸው የተኩስ ልውውጥ አድርገው እንደነበረ ይገልጻል። ታዲያ በዚህ ምክንያት ነው አብይ አህመድ እነዚህ ጀነራሎችን በአጠቃላይ የከፍተኛ የሚባሉ ጀነራሎችን ሰብስበው የነበረው ማለት ነው። ታዲያ ይቀጥልና ይህ ጽሑፍ ሲጀምር ልዩ ዜና የወበው ድል ነው በማለት ይጀምራል። ታዲያ ጀነራል ሹማና ይልማ ምርዳሳ እርስ በራሳቸው ተኩስ ገጥመው እንደነበረ በቀጥታ ይናገራል ማለት ነው። እንግዲህ ይቀጥልና ይህ ሁኔታ የተፈጠረው ጀነራል ሹማ ብደታ ከጠባቂዎቹ ጋር በቪኤቱ ውስጥ መኪና ውስጥ እንዳለ ነው። እንግዲህ ይህ ሁኔታ የተፈጠረው ይላል፣ ከቪኤቱ ውጭ በሁለት ፓትሮል ተከቦ እንደነበረ ይናገራል ሹማ ብደታ ማለት ነው። ይህ ሁኔታ ሲፈጠር እንግዲህ ሁኔታው የተፈጠረው ትላንት ጠዋት እንደሆነም ይቀጥልና ያስረዳል እንግዲህ እነ ጀኔራል ይልማ መርዳሳ ጀኔራል ሹም አብደታ ወደ አየር ኃይል ግቢ ለመግባት በሚሞክርበት ሰዓት ነው የተክስ ልውውጡን የከፈቱበት ማለት ነው። ምንም እንኳን የተኩስ ልውውጡ ምክንያትን ባይጠቅሰውም ማለት ነው። እንግዲህ ይልማ ምርዳሳ በነ ጀኔራል ሹማ ብደታ እንግዲህ በነገርኳችሁ ሁለት ፓትሮሎች እና ቪኤት ውስጥ ሆኖ ከአጃቢዎቹ ጋር ወደ አየር ኃይል ግቢ በሚገባበት ሰዓት እነ ጀኔራል ይልማ ምርዳሳ ሹማ ብደታ ላይ ተኩስ ይከፍታሉ ማለት ነው። እንደዚህ አክቲቪስት ሪፖርት ማለት ነው። ይቀጥልና የዚህ አክቲቪስት ጽሁፍ የጀቤሳ ማለት ነው ሻኔበኛ ላይ ኦፕሬሽን ፈጽማ ካምፓችን ገብታለች በማለት ጥይቶቹ እንደ ዝናብ እርስ በራሳቸው ሲዘንቧ ላ ይላል እንግዲህ ምክንያቱን በዚህ መልኩ ያስቀምጠዋል ምንም እንኳን አሳማኝ ባይሆንም ሸኔ በእኛ ላይ ኦፕሬሽን ፈጽማ ካምፓችን ገብታለች ለማለት የፈለገው ቀጥታ የሸኔ ኃይሎች ገቡ ለማለት ሳይሆን ይልማ እንግዲህ ከዚህ በፊት ብዙ ጊዜ ተነግሯል። በሹማ አብደታ እና በይልማ መርዳሳ መካከል ልዩነት እንዳለ፣ ጀነራል ሹማ አብደታ የሸኔ ደጋፊ ናቸው ተብለው በብልጽግና በኦሮሞ ጀኔራሎች ይተቻሉ። በተለይ ይልማ መርዳሳ ከዚህ በፊት በሸኔ ኃይሎች በጣም የቅርብ ዘመዱን፣ አባቱን እንዲሁም ሌሎች የቅርብ ዘመዱን በሸኔ ኃይሎች እንደተነጠቀ የሚታወስ ነው የሚታወስ ነው። ከዚህ ጋር በተያዘ በተለይ ይልማ መርዳሳ ምንም እንኳን ስትራቴጂክ አጋራቸው ቢሆንም ሸኔም ክፉኛ ለሸኔ ጥላቻ እንዳለው ይታወቃል። ታዲያ ከዚህ ጋር በተያዘ ጀኔራል ሹማ አብደታን ሻኔ በእኛ ላይ ኦፕሬሽን ፈጽሞ ካምፓችን ገብታለች በማለት ነው እንግዲህ ተኩሱን የከፈቱበት። በማለት ይህ ጀቤሳ የተባለ አክቲቪስት ይናገራል። ጥይቶቹ ሲናገር ልክ እንደ ዝናብ ነበሩ በማለት ነው የሚያስረዳው። ልክ እንደ ዝናብ የጥይት ዝናብ ነበር በማለት ሁኔታውን ያስረዳል እንደውም ልክ እንደ ኢራን ዝናብ ነበር ልክ እንደ ኢራን ሚሳይሎች ነበር ዝናቡ በማለት የማጋነን ቃሎችንም ይጠቀማል ማለት ነው በዚህ ጽሁፉ ላይ በዚህ መካከል ይህ መረጃ የደረሳቸው ጀነራል ብርሃኑ ጁላም በፍጥነት ገለልተኛ ኃይል ወደ ሁለቱ በመላክ ጉዳዩን እንዲቀዘቅዝ አድርገዋል በማለትም ነገሩ እንደተረጋጋ ና በሁለቱም በኩል ከአጃቢዎቻቸው በስተቀር ጉዳት ሳይደርስ በጀኔራል ሹማ ብደታና በይልማ መርዳሳ መካከል የተፈጠረው በጣም ከፍተኛ የተባለው ተኩስ እንደተረጋጋ ጀቤሳ በጽሁፉ ያስረዳል ማለት ነው። እንግዲህ በጣም ያው ክብርን የሚነካ ቢሆንም ይህ አክቲቪስት ጀቤሳ የተባለው የኦሮሞ አክቲቪስት ምን ይላል? ይሁን እንጂ ይህ ሁሉ ክስተት በተካሄደበት ሰዓት አብይ አህመድ አራት ኪሎ ተቀምጦ እንግዲህ ቃሉን መጠቀም አልፈልግም፣ ምክንያቱም ያው አስቸጋሪ ሊሆን ይችላል። ምንድን ነው ቃሉን ለማስረዳት ህጻናት የሚጠቀሙት የመጸዳጃ እቃን ተጠቅሞ አራት ኪሎ ቁጭ ብሎ ነበር ሲል አብይ አህመድ ምንም ለእውቀቱና መረጃው እንዳልነበረው ለመግለጽ ይሞክራል ማለት ነው። በመቀጠል የዚህ የጀቤሳ የአክቲቪስት ጀቤሳ ጽሁፍ ይቀጥልና ጉዳዩ ተስፋ ሰጪ ነው በማለት በእነዚህ ሹማ አብደታና ይልማ ምርዳሳ መካከል የተፈጠረው ግጭት ለወቦ ደጋፊዎች፣ በተለይ ጀቤሳ እንግዲህ እንደሚታወቀው የኦሮሞ ነጻነት ግንባር የሸኒ ታጣቂዎች ደጋፊ ነው። ታዲያ ከዚህ ጋር በተያዘ ጉዳዩ ለእኛ በጣም ጠቃሚ ነው በማለት ጉዳዩን ያስረዳል ማለት ነው። ጥርሳቸውን እርስ በራስ እያሾሉ ነው፣ እየሳሉ ነው በማለትም ጉዳዩ ገና ጅምር ላይ መሆኑንና ከዚህ የባሰ ነገር ሊፈጠር እንደሚችል በሁለቱ ጀነራሎች መካከል በተለይ የከፋ ጉዳይ ሊፈጠር እንደሚችልም ያስረዳል ማለት ነው። እንግዲህ ከዚህ በመቀጠልም ምን ይላል ጀነራል ሹማብደታ ትንሽ ቀርቶን ነበረ ገሎኝ ነበር በማለት በዚህ አብይ አህመድ በጠራቸው ስብሰባ ላይ እንደተናገረም ይሄ ጀቤሴ የተባለው አክቲቪስት ጉዳዩን ያስረዳል ማለት ሲቀጥል፣ ይሄ ጀነራል ሹማብዴታ ጉዳዩን በስብሰባው ላይ ሲናገር በቁጭትና በንዴት እየገለጸ እንደነበርና በተአምር ከካምቡ ከዚህ ከመከላከያ አየር ኃይል ካምፕ በተአምር እንደተረፈም ይናገራል እና ያው ዛቻዎች እንዳሉት ይጠቁማል ማለት ነው። ይህ የኦሮምኛ ጽሁፍ እንግዲህ ጽሁፉ ሲያጠቃልል ያው ድሉ የወቦ እንደሆነ የኦሮሞ ነፃ አውጪ ግንባር እንደሆነ በመናገር ይጨርሳል ማለት ነው ጽሁፉ በአጠቃላይ ምንድን ነው ይህ አክቲቪስት የኦሮሞ አክቲቪስት ለማለት የፈለገው በኦሮሞ ነፃ አውጪ ግንባር አማካኝነት ሁለቱ የአብይ አህመድ ጀኔራሎች እርስ በራሳቸው ተኩስ ከፍተው እንደነበር እና በዚህ ጉዳት ወቦ ደስተኛ እንደሆነ ለመግለጽ ነው የፈለገው ይህ የኦሮሞ አክቲቪስት ማለት ከዚህ በመቀጠል ያው እንግዲህ አብይ አህመድ አስቸኳይ ስብሰባ ጠርቷቸው ነበረ ከዚህ ከሁለቱ ተኩስ በኋላ እንግዲህ ያው ትርጉሙ ይህን ነው የሚመስለው። በቀጥታ እንደ ዜና ያላነበብኩበት ምክንያት ከጉዳዩ ጋር ያው ብዙ መረጃዎች አልወጡም፣ ፕላስ ደግሞ መረጃው ከነሱ ወገን የመጣ ስለሆነ እንደ ዜና ለማቅረብ ያው በዝግጅታችን ክፍል ፍላጎት ስለሌለም ነው። ፕላስ ደግሞ ነገሮችን እንደዚህ ማቅረብ የተሻለ ነው ብዬ ስላሰብኩኝ ትርጉሙን በዚህ መልኩ አቀረብኩላችሁ ማለት ነው። በመጨረሻም ታዬ ደንደአ ከሰሞኑን ከአንድ ሚዲያ ጋር ባደረገው ቆይታ ብዙ የአብይ አህመድንና የአገዛዙን ሚስጥር ገልጦም አስጥቶታል። ታዲያ ከታዬ ደንደአ ጋር በተያዘ በዚህ ቃለመጠይቅ ላይ ይፋ የወጣቸውን ሚስጥሮችና የተለያዩ ጉዳዮች የሚገልጽ ጥንክር ባልደረቤ አዘጋጅተዋል። ጥንክሩን አድምጠን እንመለስ። በእስር ላይ የሚገኘው አቶ ታየ ደንዳአ ቀደም ብሎ የሰጠው ቃለ መጠይቅና ከሰሞኑ ማህበራዊ ሚዲያው ላይ በሰፊው እየተሰራጨ ያለው መረጃ አብይ አህመድ በአማራ ህዝብ ላይ እየፈጸመ ያለውን ዘር ተኮር ጥቃት ውስጣዊ እውነታ በይፋ የገለጸ ሆኗል። የቀድሞ የሰላም ሚኒስትር የነበረው የአብይ አህመድ የእኛ ሰውነህ በሚል ሚስጥረኛ አድርጎት የነበረው አቶ ታየ ደንዳአ በርካታ አነጋጋሪ መረጃዎች ይፋ አድርጓል። አብይ አህመድ በይፋ አማራን አጠፋለሁ አለኝ የሚለው አቶ ታዬ ነገሩ ሚስጥረኛ ለሆንኩት ለእኔም አስደነገጠኝ ብሏል። የሚሆነው ስለማይታወቅ አማራ አማራን ላጠፋ ነው ብሎ አብይ አህመድ ሲነግረኝ እኔ የታገልኩት አማራን ለማጥፋት ሳይሆን የኦሮሞ ህዝብ ነጻነቱ እንዲከበር እንዲለማና ከችግር እንዲላቀቅ እንጂ አማራን ለማጥፋት አልታገልኩም ብዬ መለስኩለት ሲልም ተደምጧል። አብይ አህመድ አማራ ላጠፋ ነው ተባበሩኝ ሲለን ነበር ያለው ታዬ፣ እኔም አማራን ለማጥፋት ሳይሆን የኦሮሞን ህዝብ መብት ለማስከበር እታገላለሁ። የሚሆነው አይታወቅም። ይህ ሚስጥር ሆኖ መቅረት የለበትም። ህዝብም ሊያውቀውና ውስጡን ሊረዳ ይገባል ሲል አሁን በአገዛዙ መዳፍ ስር በግፍ እስር ቤት የሚገኘው የቀድሞ የሰላም ሚኒስትር ሚኒስቴር ታየ ደንዳ ተናግሯል። አብይ አህመድ ይህንን ያለው አዳማ ላይ በአንድ ዝግ ስብሰባ የኦሮሞ ተወላጆች ብቻ እየመከሩበት በነበረበት ሰዓት በመገኘት ነው። አብይ አህመድ የህወሓትን ጦርነት የቀሰቀስነው እኛው ነበርን። ሰሜን እዝ ሰራዊት እንዲመታና ጦርነት እንዲጀመር የውስጥ ስራ ሰርተን ያስጀመርነው እኛ ነን። ህወሓት በጦርነት ወቅት ወደ አማራ ክልል ደብረ ሲና ድረስ እንዲገባ ያደረግነው ሰራዊቱ መመከት አቅቶት ሳይሆን ሆን ብለን ፋኖ የሚባለውን ኃይልና የአማራውን ገበሬ አሳክሞ እንዲመለስ ስለፈለግን ነው እያለ በዚህ ስብሰባ ላይ ውስጣዊ አጀንዳዎችን ን መናገሩን ታየደንዳ አብራርቷል። አማራው አሁንም ሊነቃና ራሱን ከጥፋት ሊታደግ እንደሚገባ አቶ ታየደንዳ ውስጣዊ ሚስጥራዊ መረጃ አንዱ ማንቂያ ደወል መሆኑ ተመላክቷል። ታየደንዳ ሲቀጥልም የቀድሞ የቀድሞው ሚስጥራዊ መረጃዎችን በመዘርዘር አጫሉ ሁንዴሳ የተገደለው ገላን ኮንዶሚኒየም አይደለም፣ ሌላ ቦታ ተገድሎ ሬሳ ተጭኖ ነው የሄደ። ሴቷ ታውቃለች። ገዳይ የተባለው ልጅ ተገርፎ ነው እንዲያመን የተደረገ። መኪና ውስጥ ጠብታ ደም አልነበረም፣ ሲልም ጉድ ያስባሉ መረጃዎችን ዘርዝሯል። የእነስመኛው በቀለ አገዳደልን ታስታውሳል። ይሆናላችሁ ገድሎ መስቀል አደባባይ አቁሞ ራሱን አጠፋ ያሉትም ድራማ ነበር ብሏል። እና ገሌ ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ሲምጠርተው ምናልባትም ያው የሚሆነው ስለማይታወቅ አማራ ላጠፋ ነው አለ። ምስጢሩ ነው እንዳይቀር ለምን አፉን አውጥቶ እንደዚህ አማራላ ጠፋ ነው ብሎ እንደዚህ ነገረ። አዎ እያፈረስኩ ነው አለኝ። አብይ በበዓለ ስመቱ ላይ ብዙ ሀተታ ከተናገረ በኋላ አንድ ቁም ነገር ተናግሮ ነበረ። ያ ቁም ነገር ምንድን ነው? እንደዚህ ፊት ለፊታችሁ እንደሚቆም እናቴ በሰባት አመቴ ነግራይ የነበረ እሱ ቁልፍ ጉዳይ ነበር። ሌላው ሀተታ ነው እና እሱን ክሪቲካሊ ማየት ነበረብኝ ያዩ ሰዎች ነበሩ። ዛት ኦፍ ማይ ፌል ንጉሳዊ ስርዓት ነው የሚመሰርተው አለ። ዲሞክራሲ የሚባል ነገር ከዚህ በኋላ የለም፣ ፍትህ ምናምን ህግ ምናምን የሚባለው ነገር፣ በእግዚአብሔር የተሾመ ሰው ተጠያቂነት የለበትም ባይ ሰው ፈጣሪ ነው ይሄን ቦታ የሰጠኝ ይሄን ደግሞ ቀደም ብላ አይታ እናቴ ነግራኛለች አለ እና እሱን ማየት ነበረብኝ። ትግል ምናምን የሚባለውም ነገር ይሄ ኢትዮጵያ ህዝብ ይታገለ ኦሮሞ ህዝብ ይታገለ ኦሮሞ ጥያቄ አማራ ህዝብ ጥያቄ የሚባል ነገርም የለም። ይሄ ሹመት ይሄ ስልጣን የህዝብ የሚባልም ነገር የለም። ስልጣን የኔ ነው። ይሄ ሳልወለድ በፊት የታጨውበት ነው። ይሄ ፈጣሪ ዲዛይን ነው ያደረገው። ትግል የሚባል ነገር ብትታገሉ ባትታገሉ ምንም ነገር አይሆንም የሚል ነበረው። ወደፊት የሚሰራው ደግሞ ተጠያቂነት የለብኝም። እኔ ንጉስ ነኛል። እሱን ማየት ነበረብን። ክሪቲካል አላየሁም። እሱ ያው በኋላ ነው እነዚህ የአማራዎች ሰላም ሚኒስቴር ካልሰጠህን እያሉኝ ነው። ስለዚህ ነፍሱን አጥፍቼ ሊሰጣቸው ነው። ለድርጅቱ ለሰላም ሚኒስቴር ለሚኒስትሪው ተጠሪ የሆኑ ሁሉንም አውጥቼ ወስጃለሁ። ብቻውን አቁሜያለሁ። እንዳያችሁት ለብናልፍ ሰጥቻለሁ ነው። ሰጥቷል ያኔ ስጡ ስላለ ሰጥቻለሁ። ከዚህ በኋላ ሰላም ሚኒስቴር ዜሮ ስለሆነ ሰላም ሚኒስቴር ዜሮ ነው። ሁለት ቢሊዮን ብር ደግሞ ተመድቦለታል ለዚህ ዜሮ ተቋም። ከዛ ምን አረገ? ሀያ ስምንት ላይ ሰላም ሚኒስቴር ላይ መደበኝ። በቀጣይ በሌሎች መረጃዎች እስካገኛችሁ ድረስ ቻራ